ስራ ስራ ነው ማለት ነው። ዋናው ነገር ምንም ይሁን ምንም ሰርታችሁ መለወጥ ነው እንጂ ይሄ ገበሬ ነው ይሄ እንትን ነው የሚያስብል ነገር የለም። ታውቃላችሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድ እና የተከበራችሁ የመንሱራችሁ በአድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ወደ ማሳ ወጣ ብያለሁኝ ጤፍ ልንዘራ። ይኸው እንደምታዩዋቸው ከብቶች ቁመዋል፣ እያስረገጥኩ ነው ማለት ነው። የብላጊ ጤፍ ለመዝራት ዝናብ ስለጣለ ማሳ ውስጥ ገብቻለሁ ማለት ነው። አብረን እናስረግጥ። ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታተኝ ሀያ የገበሬ ልጅ የሆናችሁ ውድ የሀገሬ ልጆች እንግዲህ የገበሬ ልጅ የኖረበትን አይረሳም ማለት ነው። እኔም የገበሬ ልጅ ነኝ አልረሳሁም ማለት ነው። አረብ ሀገር እንግዲህ ብዙ ባሳልፍም ግድ ነው ሀገር ስትመጡ ቤተሰብ ማገዝ ያለ ስለሆነ ያው እኔም ቤተሰብን በማገዝ ላይ ነው የምገኘው። ት ውስጡ ደረቅ ነው። ውስጡ ደረቅ ነው። በደንብ ችላ ደረቅ አለው ውስጡ ናማ እንግዲህ ከፊቴ ማዘር አለች ማለት ነው። ወንድሜም አለ ከጀርባ፣ አንድ ወንድሜም አለ ካሜራ ለመውጣት ፈርቶ ነው። እኔ እንግዲህ እስኪ ላራግጣችሁ፣ ብቻችሁን ምን በወጣችሁ አብረን የምንበላው እህል ነው ብዬ እንግዲህ ወደ ማሳው ጎራ አልኩ ማለት ነው። ያው መስራት ያስከብራል ሀገርን ያኮራል በሚለው እኛም እንግዲህ ወደ ግብርናው ባንቀላቀልም ብዙ በተወሰነ አቅማችን እየተጋገዝን ነው ማለት ነው። ምንም የሚያስፈራ ነገር የለም። ስራ ስራ ነው ማለት ነው። ዋናው ነገር ምንም ይሁን ምንም ሰርታችሁ መለወጥ ነው እንጂ ይሄ ገበሬ ነው ይሄ እንትና ነው የሚያስብል ነገር የለም ታውቃላችሁ፣ ማለት ነው። አብዛኛው ደግሞ የገጠር ልጅ የገበሬ ልጅ ስለሆነ ይህንን ቪዲዮ ያው ለክቸር ማድረግ እንዳትረሱ ይገባችኋል። ሁሉም ነገር ስራው አይጠፋችሁም ብዬ አስባለሁኝ።